ይህንን አላርም አንልመደው፣ ወይም ደግሞ ለዚህ አላርም መልስ ሳንሰጥ ወደ ሌላ ቦታ አንሄድ። በዚህ ዘመን በተለይ ብዙ ነገሮቻችን ከአላርም ጋር ይያያዛሉ፣ ወይ ደግሞ ከማስጠንቀቂያ ጋር ይያያዛሉ። ቤቶች ላይ የሰኪሪቲ ወይ ደህንነት ካሜራ ተገጥሞ ችግሮች ሲኖሩ የሆነ ነገር ሲፈጠሩ ይጮሃል፣ አላርም ይጮሃል፣ አንድ ነገር ሆኗል ይባላል። ስለዚህ ባለቤት ሮጦ ይነሳል፣ የሚወስደውን እርምጃ ይወስዳል። መኪናዎች ከባለቤታቸው ውጪ ሌላ ሰው በቁልፍ ሲሞክራቸው ይጮሃሉ። ባለቤቱም ሮጦ መኪናው ተነክቷል፣ ሮጦ ይሄዳል። ስልኮች ማታ ይሞሉና ስራ ለመሄድ በሌሊት ሲቀሰቅሱ ብድግ ይላል፣ አላርም ያጠፋል፣ ወደ ጉዳዩ ይሄዳል። እሳት ሲነሳ ወደ እሳት አደጋ ይደወላል፣ እየጮኸ ይመጣል። ሰው ሲታመም አምቡላንስ ይጠራል፣ እየጮኸ ይመጣል። መንገድ ለቀቅ ለቀቅ ይደረጋል። ፈጣን ነው። የራሱ ጉዳይ ብሎ ቢሄድ ምናልባት አደጋ ይደርሳል። ወገኖች በብዙ አቅጣጫ ውስጥ ስንመለከት ማስጠንቀቂያ ወይ አላርም በብዙ አቅጣጫ ውስጥ ሲያገለግል እናያለን። በተለይ በዚህ በቴክኖሎጂ ዘመን እሳት ሲመጣ፣ አውሎ ንፋስ ሲሆን፣ ከባድ ዝናብ ሲሆን፣ ብዙ ነገሮች፣ አደጋ የሚያደርሱ ነገሮች በመጡ ቁጥር እነዚህ ነገሮች ይሰማሉ። የመሬት መንቀጥቀጥ ሲሆን በተለያየ መንገድ ውስጥ አላርም ይሰማል። ያንን አላርም ሰምተው ሰዎች ምላሽ የሰጡ ሰዎች ይተርፋሉ። ምላሽ ያሰጡ ሰዎች አልፈው ይጎዳሉ። ይህንኑ ነገር ስንመለከት በዚህ በፓምፔይ በምትባለው አሁን በሌለችው ከተማ በኢታሊ የምትገኘው በኔፐልስ አጠገብ ያለችው በተለይ በዚህ በቫሲዮስ በሚባለው ተራራ አጠገብ የነበረችው አንድ ያቺ ፓምፔይ የምትባለው ከተማ እንደ ማንኛውም ሰዎች የሚኖሩባት የዕለት ተዕለት ኑሯቸውን እየወጡና እየገቡ የሚያደርጉባት ከ16 እስከ 2ሺ ከዛ በላይ ሰው በአንድ ጊዜ የጠፋባት ቦታ ወይ የሞተበት ቦታ። ከምን የተነሳ ነው እነዚህ ሰዎች አደጋ የደረሰባቸው ብትሉ እነዚህ ሰዎች በዛ ዕለት አደጋው ከመምጣቱ በፊት የሚጤሰውን ጢስ በከተማው ላይ የሚሸተው ነገር ማስጠንቀቂያ ሳይሆን የተለመደ ነው ብለው ስላሉ፣ የመሬት መንቀጥቀጡ የተለመደ ነው ብለው ስላሉ፣ ኖርማል ስለመሰላቸው የተለመደውን ስራቸውን እያደረጉ ለሚያስጠነቅቃቸው ነገር መልስ ባለመስጠታቸው፣ ዝም በማለቻቸው፣ አላርሙን ስለመለመዱት፣ ማስጠንቀቂያውን ስለለመዱት፣ የሚጮኸውን ጩኸት ስለለመዱት ኑሯቸውን ቀጠሉ። ከጥቂት ሰዓታት በኋላ በተራራው ላይ የፈነዳው ይሄ እሳተ ጎሞራ ወደ ከተማ ውስጥ ወረደ። ከተማ ውስጥ ደግሞ ያገኘውን ከ16 እስከ 20 ሺህ የሚሆነውን አዛውንቱን፣ ወጣቱን፣ ህፃናቱን፣ እንስሳውን በአንድ ጊዜ በላው። ከዛ በኋላ የአመድ ክምር ሆነ። ከ16 እስከ 20 ሺህ ሰው ጠፋ። ምን ነው ሲባል ማስጠንቀቂያውን አልሰሙትም። ምን ነው ሲባል በከተማ ውስጥ የሚጠሰውን ሽታውን ዝም አሉት፣ ለመዱት። የመሬቱ መንቀጥቀጥ እንደ ሌላው ጊዜ ነው ብለው አሰቡ። ሮጦ ለማምለጥ አላሰቡም። አንድ ጊዜ ግን እሳተ ጎመራው ከፈነዳ በኋላ ለማምለጥ ሲታስብ ቱሌት በጣም ዘግይተዋል። ስለዚህ በዛ አይነት አደጋ ውስጥ ያ ከተማ ጠፋ። ዛሬ በዚህ በዩኔስኮ የዓለም ቅርስ ተመዝግቦ ሰዎቹ ሳይሆን በተለያየ ነገር የተሰራ ስታቲዩ በድንጋይ የተሰራ ሐውልቶች ልክ ያን ጊዜ የነበረውን ሰዎች የሚመስሉ የሞቱ ሰዎች የሚመስለው ተደርጎ ሰዎች ይጎበኙታል፣ ይወጣሉ፣ ይገባሉ። ያው ግን በሆነ መንደር ላይ ሳይሆን ሙታን በነበሩበት በአንድ ወቅት መንደር ላይ ለምልክት የሆነ ለጉብኝት የሆነ ሆነ። ምክንያቱ ምንድን ነው ስትሉ፣ የመጣውን ነገር ባለማስተናገዳቸው መልስ ባለመስጠታቸው ሮጡ አለማምለጣቸው ከተማው እንደዚህ አይነት ሆነ። ዛሬ ወገኖች ሆይ እግዚአብሔር በብዙ አይነት መንገድ ይናገራል። በጣም አንድ ሁለት ብለን በተከታታይ ሳምንቶች እናያለን። ግን የመጀመሪያውን ዛሬ ልናገረው የምፈልገው እግዚአብሔር መልአክ ልኮ ለሎጥ ሲናገረው እንደዚህ ነው ያለው። ምክንያቱም ዘሴም ቲንግ በዛ ጊዜ የሆነው ከተማው ላይ የሆነ በዚህም ደግሞ በመጽሐፍ ቅዱሳችን ላይ የሆነ ታሪክ ነው። ስለዚህ ከተማዋ ላይ ያለውን አመፅና ርኩሰት በበዛ ጊዜ እግዚአብሔር መልአኩን ልኮ ሎጥን ሊያወጣው ሲላው የተናገረው ነገር በጣም የሚገርም ነገር ነው። በ19 ዘፍጥረት ምዕራፍ 19 ቁጥር 17 ላይ ያለው ቃል ለእኛ በተለይ በዚህ ዘመን በዚህ ጊዜ በዚህ ወቅት ልናዳምጠው ምንድን ነው? አላርሙ ምንድን ነው? አጥፍቼው መተኛት የሌለብኝ ትቼው መተኛት የሌለብኝ መልስ ሳልሰጥ መተኛት የሌለብኝ አዳምጬ ልተገብረው የሚገባው ነገር ምንድን ነው ብለን እንድን። እዚህ ላይ ያለው ቃል በዘመናት የማይሻረው የእግዚአብሔር ቃል አሁንም እኛን ራሳችንን አስገብተን በለውጥ ቦታ የምንመለከተው ለእኔና ለእናንተ ይናገራል። ምን እያለ ነው የሚለው ሎጥንም መልአኩ ካወጣው በኋላ ምንድን ያለው የተናገረው ነገር፣ ወደ ሜዳ ካወጧቸው በኋላ እንዲህ ያሏቸው ራስህን አድን። ክብር ለኢየሱስ ክርስቶስ ይሁን። ይህ ቢገርም ነገር ነው። ራስህን አድን። ምክንያቱም የነበረበት ቦታ ላይ፣ የተቀመጠበት ቦታ ላይ፣ ያለበት ቦታ ላይ እግዚአብሔር ሊያጠፋው የፈለገው ቦታ ስለሆነ፣ እግዚአብሔር የተጸየፈው ቦታ ስለሆነ፣ እግዚአብሔር ያዘነበት ቦታ ስለሆነ ሎጥን ደግሞ ማዳን ስለፈለገ ቤተሰቡን ማዳን ስለፈለገ አማቾቹን ማዳን ስለፈለገ ሎጥን ሊያወጣው ስለፈለገ እግዚአብሔር ርኅራኄ አድርጎለት ሲመጣ ሄዶ ወደ አማቾቹ ወይም የልጆቹ ባሎች ጋር ሄዶ ለቤተሰቡ ሲነግራቸው አፌዙበት፣ ነው የሚለው ወገኖች። አያችሁ፣ አላርሙን አንዳንዱ ያፌዝበታል። አላርሙ እንደውም አንዳንድ ጊዜ በተለይ አላርምን ተመልክተን እንደሆነ የመጀመሪያ ጊዜ ድንግጥ እንላለን ሁለተኛ ጊዜ እንደ መጀመሪያው አንደነግጥም። በሶስተኛ ጊዜ ኢማጂን፣ በተለይ በኮቪድ ሰዓት ላይ ብዙ ጊዜ አምቡላንስ በየቀኑ ስለነበረ በየሰዓቱ በየጊዜው ስለነበረ መቼ በቆመ ነው እንጂ ምንም የሚያስደነግጥ ነገር የለም። ምክንያቱም ተለመደ። ወገኖቼ ድሮ ድሮ ሲሆን ሰው ሲታመም እንደነግጥ ነበረ። ሰው ሲሞት አይደለም፣ ሰው ሲታመም እንደነግጥ ነበረ። ሰው የሆነ ነገር ደረሰበት ሲባል በጣም ይደነገጣል። አሁን ምንድን ነው የሆነው? በጣም ኖርማል ነው፣ ምክንያቱም ይለመዳል። ወገኖች አትልመዱ፣ ሞት አይለመድም፣ ሕመም አይለመድም፣ የተቸገረ ወንድም አይለመድም፣ የተሰቃየ ወንድም አይለመድም። ወገኖች በምንችለው ነገር እጆቻችን እንዘረጋ፣ ልንደግፍ፣ ልናበረታ፣ ልንጸልይ እንጂ ወገኖች በቃ አላርም ነው ይጩህ ብለን ልንሄድ አይገባም፣ ምክንያቱም ዋጋው ዲስትራክሽኑ በጣም ከባድ ስለሚሆን ስለዚህ እነዚህ ሰዎችን ስትመለከቷቸው በእሱ ላይ አሾፉበትም አፌዙበትም፣ ነው የሚለው ሎጥ ምናልባትም እያለቀሰ ይሆናል የነገራቸው። እግዚአብሔር ብሎኛን ያጠፋል፣ አላርም መጥቷል፣ እየጮኸ ነው ማለት። ምንም ችግር የለባቸው የለመዱትን ምናልባትም ፒክኒክ ይሆናል። ምናልባት የሆነ የሆነ ነገር የሚያደርጉት ነገር በእሱ ልባቸው ተይዞ ይሆናል። ከድምፁ በላይ ልባቸው ላይ የከበደው ነገር ይዟቸው ይሆናል። ስለዚህ መልአኩ መጥቶ ግን ሎጥ ልጁን ይዞ አዝኖለት ስለነበረ እግዚአብሔር ካወጣ በኋላ እንደዚህ ነው ያለው እራስን አድን አሁን ይሄ ዘመን እኔ እና እናንተ ራሳችንን የምናድንበት ነው አናውቀውም የት እንዳለን ምን እየሰራን እንደሆነ ምን እያደረግን እንደሆነ ግን አትሊስት ከምንጎዳበት ከምናዝንበት ከምንሰበርበት ከምንቆዝምበት ብዙ ነገር ከምንከስርበት እግዚአብሔር ብዙ አንዳንድ ጊዜ ሁሉ ነገር ሰይጣን ላይ ብቻ ሳይሆን እኛ ደግሞ ሳንሰማ የምንጎዳቸው አልፈን ሄደን የምንጎዳቸው ማስጠንቀቂያ እየተነገረን ሄደን የምንከስራቸው ብዙ ነገሮች ናቸው። ኖት ኦንሊ ዝም ብለን ሰይጣን ብቻ አይደለም። ሰይጣን ኦፍ ኮርስ እንቃወመዋለን። ዲያብሎስን ተቃወሙት ከእናንተ ይሸሻል፣ ወደ እግዚአብሔር ቅረብ ወደ እናንተ ይቀርባል ተብሏል። እንቃወመዋለን፣ እሱ ጥያቄ የለውም። ነገር ግን ሰይጣን ሳይሆን ደግሞ እኛ ራሳችን የተሰጠውን ነገር መስማት ሳንፈልግ የምንጎዳባቸው ብዙ ናቸው። ስለዚህ ለጦም ለሎጥ ምንድን ነው የሚለው ራስህን አድን። ዛሬ ይህንን ድምፅ እየሰማን ራሳችንን እናድን። እግዚአብሔር የሚናገርን፣ እግዚአብሔር የሚያስጠነቀቅን፣ እግዚአብሔር አትውን ባለ ነገር፣ አትየው ባለ ነገር፣ አትንካ ባለ ነገር እየነካንና እየተጫወትን እግዚአብሔር ላይ ኮምፕሌን እንዳናደርግ እግዚአብሔር ይርዳን። አንልመደው ምኑን፣ አላርሙን እየጮኸ አንተኛ፣ እየጮኸ ጉዳያችንን አናድርግ፣ እየጮኸ ቤታችን እየተናጋ አገልግሎት ላይ አንሩጥ። የሆነ ነገራችን እየተበላሸ ዋናዊ መንፈሳዊ ነገር ነው ብለን ኢግኖር አድርገን አንሄድ እ በጣም ከሚደንቀኝ ነገር አንዱ በጣም የሚደንቀኝ ነገር ለካ በጸሎታችሁ እንዳይከለከል ተስማሟለን የሚለው እንዴ! ማለት እየጸለይን እኮ አይሰማም ማለት ነው። ሚስቶቻችንን አሳዝነን እየጸለይን አይሰማም ማለት ነው። ጸሎት እንዳይከለከል። ስለዚህ ታረቅና ከዛ በኋላ ጸልይ። እግዚአብሔር ምን ያደርጋል? ይሰማል ሰይጣን ሳይሆን እግዚአብሔር እንኳን የሚሰማን ሁለቱ ቢስማሟንን የሚለው መስማማት። ስለዚህ እናጥፋው። እዚ ጋር እየተለቀሰ እዚ ጋር ብንጸልይ፣ እዚ ጋር እየጎዳን እዚ ጋር ብንጸልይ፣ እዚ ጋር እያሳዘንን እዚ ጋር ብንጸልይ፣ እዳዝ ወርክ እንደዛ አይሰራም። አላርም አጥፎ መጀመሪያ አላርም እናጥፋ መጀመሪያ። ሶስት ነገሮች በጣም በሚገርም ነው የነገረው። አንደኛ ወደኋላ አልቴ በቃ ዚሲዜ እየጮኸበት ነው። ምንድን ነው? ከዚህ በኋላ እዚህ ቦታ ላይ እና እዚህ አካባቢ ላይ ምናልባት እግዚአብሔር ያልፈለገው ቦታ ላይ እግዚአብሔር ያልወደደው ነገር ላይ እግዚአብሔር እንበቃ እንድንወጣ የሚፈልገው ቦታ ላይ ልባችን እንዳያዝ አላርሙ ምን ብሎ ጨዋል? አትየው። ስታየው ትወሰዳለ፣ ስታየው ትሳባለ። ስለዚህ አንዱ አላርም አትይ ከሆነ አትዩት፣ አንየው። ራሳችንን የምናድነው እግዚአብሔር አትየው ያለው ነገር ከሆነ እሱን አለማየት አለመግባት። አለመጎዳት፣ አለማለፍ እግዚአብሔር ተው ካለ አቴው ካለ ወደኋላ አቴ ካለ እግዚአብሔር ከከለከለ ነገር ላይ በክርስቶስ ኢየሱስ መውጣት ይሁንልን። በሁለተኛ ደረጃ አይተን እንደሆነ በዛ ዙሪያ ሁሉ አትቁም ማለት እግዚአብሔር ባልፈለገው ቦታ ላይ እግዚአብሔር እንድንገኝ ባልፈለገበት፣ እግዚአብሔር ባላሰበልን፣ እግዚአብሔር ባልመረጠልን፣ እግዚአብሔር ባላለን ቦታ ላይ እኛ ራሳችን ፈልገን የምንጎዳበት፣ ፈልገን የምንላላበት ፈልገን የምንጋደልበት ቦታ እንዳይሆን፣ እግዚአብሔር ከሌለ ወገኖች፣ ድካም ነው። እግዚአብሔር የሌለበት ቦታ ላይ ጉልበታችን፣ ሪሶርሳችን፣ አቅማችን፣ ዕድሜያችን፣ ዘመናችን የሚበላ ስለሆነ እግዚአብሔር ባላለው ላይ ፍሬ ማፍራት ስለማንችል እዛ እንዳንቆም እግዚአብሔር በክርስቶስ ኢየሱስ ሚርዳን። አትቁም በዙሪያው በቀዛት ጊዜ ፍሬያማ መሆን እንፈልጋለን። የእግዚአብሔር ሀሳብ በሕይወታችን እንዲሆን እንፈልጋለን። እግዚአብሔር በዘመናት መካከል በእኛ ሊያደርግ የሚፈልገውን ነገር ማድረግ እንፈልጋለን። እንግዲያውስ ጆሮችን በጣም የነቃ እንዲሆን፣ ልባችን የእግዚአብሔርን ድምፅ ለማዳመጥ በጣም የነቃ እንዲሆን፣ በጣም እግዚአብሔር ለሚናገረው ነገር ሴንሲቲቭ እንድንሆንና መልስ እንድንሰጥ እግዚአብሔር ይዳል። ራስህን ምን በል አድን፣ ክብር ለኢየሱስ ክርስቶስ። ራሱን ያላዳነ ሌላውን አያድንም። አላርም ለምዶ አላርሙን ተለማምዶ ጩኸት ለምዶ ጩኸት ተለማምዶ ጥልን ለምዶ ጥልን ተለማምዶ የሚኖር ራሱን አይደለም፣ ሌላውን አይደለም፣ ራሱን አያደልም። ስለዚህ በዙሪያ ካለው ነገር ላይ እግዚአብሔር ከማይፈልገው አትቆም። ከዛ ላይ አትቆም። ድርቅ ብላ አትቁም። ስታንዴ ነው አቋሜ ነው እኔ እንደዚህ አይነት ሰው ነኝ ነው፣ አይደለም። እግዚአብሔር የሚፈልገው ከሆነ ቁም፣ እግዚአብሔር የማይፈልገው ቦታ ከሆነ አትቁም። በምን አይነት ፌሎሽፕ ነው? በምን አይነት መንገድ ነው? በምን አይነት ህብረት ነው? ምን አይነት ነገር ነው? ግንኙነት ምን አይነት ነው ግንኙነታችን? እግዚአብሔር የማይፈልገው ግንኙነት ከሆነ ወገን፣ ወይ ዛሬ እግዚአብሔር በሚናገረ ነገር ላይ ራሳችን እንናለን። በመጨረሻው ላይ የሚናገረው ደግሞ ምንድነው? ወደ ተራ ተራራውም ሸሽተህ አምልጥ። አሌሉያ! ማምለጥ ነው። አንዳንድ ጊዜ በቃ ከዚህ ነገር ላይ ምን ማምለጥ፣ እግዚአብሔር ብቻ ይናገር እንጂ ማምለጥ ነው። ቢቆይስ ልክ ከባዛች በኢታሊ በነበረችው ከተማ ቀደም እንዳልኩት ቢቆዩ የመጣው ነገር ምንድነው? እሳተ ጎሞራ በፈነዳ ጊዜ ወደ ከተማው ገባ። ወደ ከተማው ሲገባ ደግሞ ያ ሁሉ የፈላ ማለት የፈላው እሳት ወደ ከተማው ገብቶ ብዙ ሰዎችን እንዳጠፋው። አንዳንድ ጊዜ እግዚአብሔር ስለሚያይ አንዳንድ ጊዜ ሁል ጊዜ እግዚአብሔር ስለሚያይ ቀድሞ ያስጠነቅቀናል። በነቢያቱ ይናገረናል፣ መንፈስ ቅዱስ ይናገረናል፣ በሕልም ይናገረናል፣ በሰዎች ይናገረናል። አንዳንድ ጊዜ በማያምኑ ሰዎች ሁሉ መጥቶ ይናገረናል

እግዚአብሔር የሚናገር አምላክ በአንድ በአንድም በሌላም ይናገራል ሰው ግን አያስተውልም እንደተባለ እንድናስተውል እግዚአብሔር ራስን ማዳን ከምን አላርምን ከመልመድ አላርም በሌላ ቋንቋ ምንድን ነው እግዚአብሔር እየተናገረ ዝም ብሎ መሄድ እግዚአብሔር እየተናገረ ሌላ ምክንያት ሪዝናውት እያደረግን የእግዚአብሔርን ሀሳብ ዘግተን የራሳችንን ሀሳብ ከማድረግ እግዚአብሔር በክርስቶስ ኢየሱስ ስም ራሳችንን ከራሳችን ያድነን በመጀመሪያ ደረጃ በዚህ ሳምንት ራሳችን ከራሳችን ያድነን ሃሌሉያ ከራሱ የዳነ እሱ የተባረከ ሰው ነው ራሳችንን ከራሳችን ያድነን ሸሽተን ማምለጥ ይሆንልን እንደዚሁ ሎጥ እንደተባለው ራስህን አድን ከምን ማስጠንቀቂያ እየሰሙ ከመተኛት ማስጠንቀቂያ እየሰሙ ዝም ብሎ እንደለመድነው ከመሄድ እግዚአብሔር በኢየሱስ ክርስቶስ ስሚርዳል ጸጋ ይብዛላችሁ ዶቅ ጽድቅ ትክክል ልክ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን ሁለተኛ ቆሮንቶስ ምዕራፍ ምዕራፍ ሁለት ቁጥር አስራ ሰባት በሳዶቅ በተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉ። ሳዶቅ